ብሔራዊ የሐዘን ቀን ያሳወጀው ሁለት ኢትዮጵያውያን እንቁ ትልቅ ደረጃ ይደርሳሉ የተባሉት እህትማማቾች ህልፈት ጀርባ ያለው እውነታ ምንድን ነው? በደቡብ አፍሪካ ምንድን ነው የተፈጠረው? ምን እየተካሄደ ነው? ሰላም ተናስጥልን ውድ የቻናል የተከታታዮች፣ ሜኪነኝ ከሜኪታቦር ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኔ እንዲሁም ዜናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ ያንስ አድርገው ወደ አሁኑ የሚለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳርስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። በቅርቡ እንግዲህ በጣም በሚያሳዝንና ልብ በምሰብር መልኩ ሁለት እህትማማቾች በራሳቸው ክላስ ውስጥ ሞቶ ተገኝተዋል። ሁለት እህትማማቾች መልከ መልካም የሆኑት በትምህርታቸው ደግሞ የላቀ ደረጃ ማስተርሳቸውን በፍጥነት የጨረሱ እጅግ እንደ ሀገርም ተስፋ የተጣለባቸው ሁለት እህትማማቾች እጅግ አሳዛኝና ልብ ሰባሪ ዲቦራ መንግስቴና ኦፕራ መንግስቴ ይባላሉ። ትውልድና እድገታቸው በደቡብ አፍሪካ እንደሆነ ጭምረም ነው። እና ቤተሰቦቻቸው እንደምሉት ከሆነ ልጆቻቸው በራሳቸው ክፍል ሞቶ መገኘታቸው በርካቶችን ጥያቄ ፈጥረዋል። በአሁኑ ሰዓት በደቡብ አፍሪካ በርካታ ቁጥር ያላቸው ኢትዮጵያኖች ለየት ከቀን ግድያ ስደርስባቸው አልፎም ደግሞ የተለያዩ ነገሮች ስበደሎች ስፈጸምባቸው ይስተዋላል። ከዚህ በፊት ሌላው ይቅርና መልከ መልካም የሆነ ወጣት በጣም በሚያሳዝን ሁኔታ አሲድ ደፍቶበት ጆሮውን በጣም በሚያስስ ከመጥፋት ራሱን ስቶ በሞትና በህይወት መካከል የነበረው በኢትዮጵያውያን ረብረብ ወደ ህይወት መመለስ የታወቀ ነው። ታዲያስ በዚህ ሴራ ጀርባ አንዳንድ ኢትዮጵያኖች ከዛ እርስ በርስም የደቡብ አፍሪካ ጥቁር የሆኑትን እየቀጠሩም ኢትዮጵያኖችን ሲያስገድሉ በደል ሲያደርሱም ተስተውሏል። አልፎም ደግሞ ጥቁሮቹ እዛ ያሉት ኢትዮጵያኖችን ማሰራት እንዳልቻሉ ጭምረው ነው በጣም ሁኔታዎቹ የሚያሳዩት። የተለያዩ ነገሮችን ዘረፋ እየፈጸሙ ከፍተኛ ስቃይና እንግልት እያደረሱባቸውም ነው። ከዚያም አልፎ የአዲያ ኮሚኒቲ አባት የሆኑት ደቡብ አፍሪካ ላይ ለረጅም ዓመታት የቆዩት ታዋቂ የሆኑት አባትን በአደባባይ መገደላቸው የምታወስም ነው። አልፎም ደግሞ አንድ የእምነት አባትም እንደዚሁ መገደሉ በተመሳሳይ የተሰማ ነው። ደቡብ አፍሪካ ወንጀል እየተበራከተ መምጣቱ ለበርካቶች መንቆቅ ከዚህ ተማማጆች ህልፈት ጀርባ ምንድነው ያለው? የሆነ ነገር ይጠፋል ወይ በተፈጥሮ? መቼስ እንደዚህ ከመሬት ተነስቶ ወጣት ናቸው ለጋይድ ላይ ነው ያለው ተኩል ሰዓትም ለሞቱ አይችልም። በርካቶችን ያጠራጠረ ጉዳይ። በቅርቡ አንድ የደቡብ አፍሪካ ሁለት የደቡብ አፍሪካ ዘፋኞች ወደ አዲስ አበባ ከመጡ በኋላ አንደኛው በማህበራዊ ሚዲያ ላይ በመውጣት ኢትዮጵያ ላይ ከፍተኛ ድብደባ ተፈጽሞብናል በማለትም ፊቱን በፕላስቲክ በ አርቲፊሻል ሜካፕ በመጠቀም በጣም በሚያሳዝን ና በሚያሳፍር መልኩ ቲክቶክ ላይ ቫይራል እንዲሆን ካደረገ በኋላ ኋላ ደግሞ ውሸት ነው በማለትም ማስተባባለው የምታወስ ነው። ከዚህ ንግግሩ በኋላ እነዚህ ሁለት ኢትዮጵያኖች እንዴት ህይወታቸው ሊያልፍ ቻለ የሚለው በርካቶችን ጥያቄ ያስነሳ ጉዳይ ነው። ይህ ሰው ታዲያ ሁለቱ ናቸው ተደበደብን ያሉት። በማግስቱ ደግሞ ሁለት ኢትዮጵያኖች ህልፈታቸው ተሰምተዋል። ቤተሰቦቻቸው እንደምሉት እስካሁን ድረስ እንግዲህ የውትት መረጃዎችን በማስመልከት በራሳቸው ክፍል ህይወታቸው አለፈ ነው እንጂ የተባለው በምን ምክንያት ነው ያለፈው? መረመርና ሊጣራ ይገባል። በጣም አሳዛኝ ነው። እነዚህ ልጆች እንግዲህ በጣም በሚያሳዝን ሁኔታ ስብሰባ የተለያዩ ስብሰባዎች ሲኖሩ የዓለም አቀፍ ስብሰባዎች ላይ ይገኛሉ። በጣም የሚገርመው በአፍሪካ ዙሪያ በተለይ እነዚህ ትማማቾች በጣም ትልቅ ደረጃ ላይ እንግዲህ በአሁኑ ሰዓት በዚህ እድሜያቸው ራሱ እየደረሱ ናቸው። ለሀገሪቱ ደግሞ ለወደፊቱ ተስፋ ናቸው የተባሉት ናቸው። ተወልዳቸው እድገታቸው ደቡብ አፍሪካ ነው። እነዚህ እንግዲህ በብሔራዊ ያዘን ቀን እንደታወጀ ጨምረም የወጡት መረጃዎችና ልብ ሰባሪ ናቸው በብዛት በርካታ ቁጥር ያላቸው ኢትዮጵያውያኖች በአሁኑ ሰዓት ደቡብ አፍሪካ ይገኛሉ። በንግድ ስራ ተሰማርቶ አበሳቸውን እያዩ ናቸው። ከዚህ በፊት ግን ደቡብ አፍሪካ ምርጥ፣ ለስራ ምቹ፣ ለብዙ ሰዎች ደግሞ እንጀራና የተባረከ ምድር ነው። አሁን አሁን ግን ደቡብ አፍሪካውያኖች፣ አንዳንድ ደቡብ አፍሪካን የማይወክል ወንድማማችነት ፍቅርን አፍርሶ ጥልን እየዘሩ ያሉት አሉ። ጥቁሮች እንግዲህ ካበሾች ጋር በጣም ወዳጅ ሊሆኑ ይገቡ ነበር። ምክንያቱም ከዚህ በፊት ማንዴላ የጥቁር ነጻ ውጭን የደገፈው የኢትዮጵያ መንግስት ነበረ። ስለዚህ ይህን ታሪክ እንኳን እንዴት ችል ላይ ላሉ ሌላው ይቀር በማለትም ነው። አብዛኞቹ ደግሞ በአሁኑ ሰዓት ወደ ደቡብ አፍሪካ የሚኖሩት ከሀዲያና ሆሳና ወይም ሀዲያ ከንባታ የሚባል ስፍራ በብዛት ከዛ ወደዛ ወደ ደቡብ አፍሪካ ሲሄዱ ይስተዋላል። በብዛት ደግሞ ህይወታቸው ሲቀይሩ ተስተውሏል። እንግዲህ በብዛትም በደል እየደረሰባቸው ያለውም የሀዲያ ኮሚኒቲ ከምባታ ተወላጆች በዚህ በፊት በደል ሲደርስባቸውም ተስተውሏል። በጣም በሚያሳዝን ሁኔታ ብሩክ የምባለው አሴድ የተደፋበት ከዚህ በፊት እንደዚሁ ሴራ ተደርጎበት መልከ መልካም ቆንጆ የልጅ በእድሜው በጣም በሚያሳዝ ዝምሎተ በደል አድርሶበት ፈተናዎችን አሳልፎ ከሞት አፋፍ እግዚአብሔር ምሕረት አድርጎለት ተርፈዋል። አልፎም ደግሞም እንዳልኳቸው የአዲያ ኮሚኒቲ አባት የሆኑት መገደላቸው የሚታወስ ነው። በጣም በሚያሳዝንና በሚያሳፍር መልኩ ደቡብ አፍሪካ ውስጥ እየሆነ ያለው ነገር አሁን አሁን እየተስፋፋ መጥተዋል። ስለዚህ ከነዚህ ሁለት እህትማማቾች ህልፈት ጀርባ ምንድን ነው ያለው? እውነታው ምንድ ነው በማለት ነው። በርካቶችም ጥያቄ እያነሱ ያሉ። ስለዚህ ፊት ያስፈልጋቸዋል። ነገሩ መጣራት አለበት። በምን ምክንያት ህይወታቸው አለፈ የምለው ወሳኝና ልታሰብበት ይገባል በማለት ምለው ምርመራ ውጤት ቼክ መደረግ አለበት ገና በዚህ እድሜያቸው ብዙ ነገር ይሰራሉ ተብሎ ሲጠበቅ፣ በዚህ መልክ ደግሞ ወላጅ ቤተሰቦቻቸው በአሁኑ ሰዓት ከባድ ጊዜያትን እያሳለፉ ናቸው። ሀዘን ገንታ ውጪው በርካቶችም አሁን በአሁኑ ሰዓት ሀዘን ላይ እንደሚገኙ ደውሎ ደግሞ እያጽናኗቸው እንደሆነ ጭምርም የደረሱና የወጡት መረጃዎች ያሳያሉ። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት በደቡብ አፍሪካ ታይቶም ተደምጦም በማይታወቅ ሁኔታ ብዙ ነገሮች እነዚህ ልጆች እንግዲህ በሰላም ወይስ ዝም ብሎ ነው እንደዚህ ያረፉት? በማለት ነው። ምናልባትም ድንገትም ሊያርፉ ይችላሉ፣ ግን በጣም አጠራጣሪ ነው። ህልፈታቸው አሳማኝ አይደለም። ወጣቶች ናቸው። ሁለት የትማማቾች ናቸው። እንዴት በአንድ ክፍል ውስጥ ህይወታቸው አልፎ ልገኝ ቻለ? ቤተሰቦቻቸው የደበቁት ነገር አለ ወይ? ወይስ ምንድን ነው ቤተሰቦቻቸውን የሚያስፈራሩት አካላቶች አሉ ወይ? ምንድን ነው እየተባለ ያለው ነገሮቹ ስለምንድን ነው በይፋ በደንብ ያልተገለጹት? የምርመራ ውጤት ስለምንድ ነው ቼክ ያልተደረገው? በምን ምክንያት ነው እነዚህ ሁለት የትማማቾች ያረፉበት ህልፈታቸው ቃላቸውን በማስመልከት በርካቶችን ያስጨነቀና እያስጠየቅ ያለው ጥያቄ የፈጠረበት ጉዳይ ስለሆነ በርካታ ኢትዮጵያኖች በአሁኑ ሰዓት ሀዘናቸውን ጭንቀታቸውንም እየገለጹ ነው። በምን ምክንያት ነው፣ በምን ተነስቶ ነው እንደዚህ ህይወታቸው ሊያልፍ የቻለው? በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም የወጡት የአደባባይ መረጃዎች ናቸው። ስለዚህ እንደ ደቡብ አፍሪካ ሀዘን ቀንነት አወጀና በርካታ ኢትዮጵያኖች ደግሞ ደውሎ እንዲያጽናኗቸው ስልክ ቁጥርም እንደተቀመጠ ጭምርም ነው የወጡት መረጃዎችን በማስመልከት ከወደ ደቡብ አፍሪካ እየተሰማው እነዚህ ኢትዮ ኢትዮጵያኖች የተለያዩ የአፍሪካ ስብሰባ አዳራሽ ውስጥ ፎቶ ስነሱን ከዚህ በፊት ተስተውሏል። እዛ ውስጥ እንዳስተባባሪም ተጽዕኖ ፈጣሪ እንደነበረው ጭምርም እነዚህ ደግሞ ነገ ሀገራቸውን ይጠቅማሉ ለሀገራቸውም ዞሮ ዞሮም በዛው ደግሞም ተወልዶ ባደጉበት ምድር ላይም ትልቅ ነገር ያደርጋሉ ተብሎም የተጠበቁ እንደነበረ ጭምርም ነው በርካቶቹም ሀሳባቸውን የገለጹለት። እጅግ አሳዛኝና ልብ ሰባሪ ነው። ቤተሰቦቻቸው ከባዱን ጊዜያት ከባዶን ጊዜያት እያሳለፉ ነው። ይህ ሁላ ደክሞባቸው ትልቅ ደረጃ ደርሶ ገና ብዙ ፍሬ ብዙ ነገር እናያለን ስሉ ማለፋቸው ለቤተሰቦች ምርር ሐዘን እንደ ፍጠረ ጭምረን በአንድ ደግሞ ሁለቱ ማረፋቸው ከባድና በጣም ለማመን የሚከብድ እጅግ አስቸጋሪ መልካም መልካም በለጋ እድሜያቸው ህይወታቸው ያለፉት ሁለት የትማማቾች የብር የበርካቶችን ልብ የሰበረ ክስተት እንደሆነ ጭምርም የወጡትን መረጃዎችን በማስመልከትም ነው። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ምን ይሆን እስካሁን ድረስ የተጣራ መረጃ እንደሌለ ጭምርም ነው። በዛ ዙሪያ እንግዲህ እንደ ብሔራዊ ሀዘን ቀንን በማስመልከትም አጠቃላይ ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሜኪ ነኝ፣ ከሜኪ ታቦር። ለዚህ ቁም ነገር ስል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ ሆነው፣ በዚሁ ቻናል በዋንነት የምተላለፉት ወቅታዊና ታማኒ እንዲሁም የዜናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ሲምቦል ምልክቷ ነው፣ ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸር እና ኮመንት በማድረግ ላልሰሙት እንዲደርስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ነታትን መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።